ሰላም ዩቲዩብ፣ በዛሬው ቪዲዮ ከሰዎች ጋር ጥሩ መግባባትን የሚፈጥሩ ስድስት ልምዶችን ይዘንላችሁ መተናል። ጠንካራ ግለሰባዊ ግንኙነትን መፍጠር መቻል በአካላዊም በስሜታዊም ጤንነታችን ላይ ትልቅ ሚና ይጫወታል። ታዲያ ምንም እንኳን የዕለት ተዕለት ሕይወታችን በመጨነቅና ዕረፍት በማጣት የታጀበ ቢሆንም በጣም አስፈላጊ ከሆኑ በሕይወታችን ውስጥ ትርጉም ካላቸው ሰዎች ጋር ያለንን ግንኙነት ማዳበር እና ጤንነቱን መጠበቅ ግድ ይለናል። ስለዚህ ከነዚህ ሰዎች ጋር አብረን በምንሆንበት ጊዜ ከዚህ በታች የተዘረዘሩትን ስድስት ልምዶች በማዳበር ጠንካራና ጥሩ ተግባቦት መፍጠር እንችላለን። አንደኛ፣ ፍሬ ሐሳቡን በተወሰኑ ቃላት መግለጽ። የሰው ልጅ ትኩረት ሰጥቶ አንድን ድርጊት መከወን የሚችለው ለጥቂት ደቂቃዎች ስለሆነ በንግግር ወቅት በጥቂት ቃላት የምንፈልገውን ሐሳብ መግለጽ ይገባል። የምናናግረው ሰው በዚያች በሚያናገረን ሰዓት ብዙ የሚያሳስቡትና ጊዜ ሊሰዋላቸው የሚፈልጋቸው ብዙ ጉዳዮች እንዳሉት በማመን አጭርና በተመረጡ ቃላት የተሟላ ንግግር ብናደርግ ጥሩ ተግባቦት ይኖረናል። ስለዚህም ንግግራችንን ፍሬ ሐሳቡን በያዙና በተመረጡ ቃላት በመሙላት የምንፈልገውን ነገር ቀለል አድርገን ማስተላለፍ ይገባናል። በዚህም እያወራን ያለነውን ሰው ልቡንና ቀልቡን ወደኛ ቀለል አድርገን በመማረክ ከዚህ ሰው ጋር ጠንካራ ግንኙነት መመስረት እንችላለን። ሁለተኛ የሚያናግሩትን ሰው ስሜት መረዳት። እጅግ የሚያሳዝን ታሪክ እየተነገረን ስሜታቸውን ከቁብ ሳንቆጥር፣ ቀጭን ባለ አኳኋን የምትለው ይገባኛል ብንል ታማኒነት ያሳጣል። የተናጋሪውን ስሜት ወደኛም ዘልቆ እንዲገባ መፍቀድ ከቻለን መልካም ተግባቦት ይኖረናል። ስለዚህም ተናጋሪው በሚናገርበት ወቅት ሐሳቡ የሚመነጭበትን ትክክለኛ ስሜት በመረዳት ለሚናገረውም ነገር ቦታ እንዳለን በማሳየት በዚህ መንገድ ጥሩ ተግባቦትን መፍጠር እንችላለን። ሦስተኛ ጥሩ አድማጭም መሆን፣ ተግባቦትን ለማዳበር ከሚረዱ ጠባያት ዋነኛው ጥሩ አድማጭነት ነው። ሰዎች በሚናገሩበት ሰዓት ተናግረው እስኪጨርሱ አለማቋረጥ፣ አይናቸውን መመልከት፣ በንግግር መሃል መረዳታችሁን ለማመልከት ጭንቅላታችሁን ወደ ላይና ወደ ታች መነቅነቅ፣ ተናግረውም ከጨረሱ በኋላ መናገር የፈለጉትን ሐሳብ በጥቂት ቃላት ማጠቃለል የጥሩ አድማጭነት ምልክቶች ናቸው። ስለዚህም ከሰዎች ጋር በምናወራበት ወቅት ጥሩ አድማጭ በሆነን ጊዜ ሰዎቹ እየተናገሩ ያሉትን ሐሳብ በትክክለኛው መንገድ ለመረዳት ስለሚያስችለን በዚህ መንገድ ጥሩ ተግባቦትን ማበልጸግ እንችላለን። አራተኛ የፊት ገጽታችን እና የእጅ እንቅስቃሴያችን። በንግግር ወቅት ያለን የፊትና የእጅ እንቅስቃሴ ስለምንናገረው ሐሳብ የሚያበረክተው አስተዋጽኦ ከፍተኛ ነው። ለምሳሌ አስደሳች ሐሳብ ለመናገር እየሞከረን የፊት ገጽታችንን ማኮሳተር፣ ማጨማደድ እና የአይን ሽፋሽፍትን መሰብሰብ ለአድማጫችን ተቃራኒ መልእክት ይልካል። ወይም አሳዛኝ ነገር እየተናገረን የፊት ገጽታችንን በፈገግታ እየተሞላ ማድረግ ከምንናገረው ነገር ጋር የማይጣጣም መልእክትን ያስተላልፋል። ስለዚህም ከምንናገረው ሐሳብ ጋር ውህደት ያለው የፊት ገጽታና የእጅ እንቅስቃሴ ሊኖረን ይገባል። እነዚህን ሁለት ነገር አጣጥመን ንግግራችንን ማድረግ ስንችል ንግግራችንን እየሰሙ ባሉ ሰዎች ላይ አሉታዊና ትክክለኛ ተጽዕኖ በማሳደር ጥሩ ተግባቦትን መፍጠር እንችላለን አምስተኛ ትኩረት የሚያሳጡ ነገሮችን ማራቅ ተንቀሳቃሽ ስልክ ወይም ስማርትፎን እንዲህ የዕለት ተዕለት ኑሯችን ውስጥ ዘልቆ በገባበት በዚህ ጊዜ ውስጥ ከሰዎች ጋር በምንነጋገርበት ወቅት የምንጠቀማቸው ከሆነ ተገቢ ያልሆነ ትርጉም ይሰጣል ለምናናገረው ሰው ወይም ስለሚናገረው ሐሳብ ግድ እንደሌለን ያሳብቃል። ስለዚህም በንግግር ወቅት ተንቀሳቃሽ ስልካችንን ጨምሮ የምንከውነው ማንኛውንም አይነት ሥራ አቁመን ሙሉ ትኩረታችንን በመስጠት ልናዳምጥ እንዲሁም ምላሽ ልንሰጥ ይገባል። እንዲህ በምናደርግበት ወቅት ውይይት ወይም ንግግር እያደረገ ላለው ሰው ክብር እንዳለን የሚያሳይ በመሆኑ ጥሩ ግንኙነትን እንመሰርታለን። ስድስተኛ ንግግረ ፍሰት ያለውና ያልተዘበራረቀ እንዲሆን ማድረግ። ከአንድ ሐሳብ ወደ ሌላ ሐሳብ መዝለል፣ ውልና ማሰሪያ የሌለው ንግግር ውይይትና ክርክር ማድረግ መጨረሻቸው የማያምር ነው። ስለዚህም ትኩረትን በአንድ ሐሳብ ላይ ብቻ በማድረግ ያልተዘበራረቀ እንዲሁም ፍሰቱን የጠበቀ ንግግር ማድረግ እርሱንም ማጠናቆ ወደ ሌላው ሐሳብ መሻገር ተገቢ ነው። ስለዚህም ንግግር በምናደርግበት ወቅት ንግግራችንን ያልተዘበራረቀና ፍሰት ያለው እንዲሆን ማድረግ ያለብንን ሁሉ ነገሮች ማድረግ ይገባናል። በዚህ መንገድ እየተነጋገርን ያለነው ሰው ላይ በጎ ተጽዕኖ በማሳደር ወደ እኛ ማቅረብና ማምጣት እንችላለን። ከዛሬው ቪዲዮ ትልቅ ቁም ነገር እንደታማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።